የአሳ ከተማ እንግዲህ አሪፍ የሚባል ቤት አቅረበልላችኋል እሱም ቤት ደግሞ እስኪ ትንሽ ኢንፎርሜሽን ከኛ ትሰማላችሁ ማለት ነው እሺ ቢሮ ከመግባታችን በፊት ዋና ቢሮቸው ይሄ ነው ኦፊስ የቴምር እንደምታየት ይሄኛው ሳይት ባለፈው ከሲስተር ጋር ያስተዋወቁት ቤት ቤት ቤት ሲሸጥ የነበረው አልቋለውን ውስጥ ግን ባለሁለት ባለሶስትም ተሸጡ አልቋል። ስቱዲዮ ግን ያስተዋወቁት የገዛችሁ ሰዎች እዚኛው ቤት ላይ ነው የገዛችሁት። ቤታችሁ ይሄን ይመስላል ሲያልቅ እንደምታዩት ነው። እዚጋ ኦፕን ዳውን ማሳያ አለው እንደምታዩት፣ ብርሃን ማስገቢያ ማለት ነው። ለሁሉም በጋራ መስኮት አላቸው። እዚጋ ደግሞ ብርሃን ማስገቢያ አለው እንደምታዩት። የራስ ፍሎር አለው። ዋና አስፋልቱ በዛ ሳይድ ነው። አሁን ደግሞ የሚሸጠው ቤት ደግሞ ይሄኛው ላለቀበት ሰው መግዛት ለሚፈልግ ሰው ከዚህኛው ቤት አጠገብ እዛው ዲሴ ገብረ ማርያም አጠገብ የሚሸጥ ቤት አለ ማለት ነው። እሱንም መግዛት ከፈለጋችሁ አሁን የዛሬ ቪዲዮ የምታዩት ቢሮ ገብተን ሙሉ ለሙሉ ያስረዳናል ማለት ነው። ባለሁለት ባለሶስት ቤት ባለሁለት እና ባለሶስት መኝታ ቤት መግዛት ለሚፈልጉ ሰዎች ቢሮ ገብተን ደግሞ እናሳያቸዋለን። ግን ነው ከዚህ ቤት አጠገብ ነው የሚሸጠው። ስለዚህ ለበለጠ መረጃ ሄደን ያለን ማለት ነው። ይህንን ሙሉ ኢንፎርሜሽን ጠይቀን ከመጣም በኋላ እንግዲህ ያው እነሱ ወስነው፣ ህንፃው ግን ያምራል፣ ዲዛይኑ ይሄን ይመስላል። እንደምታዩ በጣም ያምራል ዲዛይናቸው። እስቲ እሺ ነኝ ቦርሳ ያዥ ቢሮ እንግባ። ሰላም ውዴቱ ተከታታዮቻችን እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ከሳምሪ ጋር ቁጭ ብለን ስናወራላችሁ ነበረ በእኛ ቤት ማለት ነው። እና እንዳጋጣሚ ሆኖ ደግሞ ፍላይታችን ያው ያን ቪዲዮ ከሰራን በኋላ ከአንድ ሳምንት በኋላ ስለነበረ አንድ ማንድ ከዛ ቪዲዮ ጋር ያው አንድ ላይ አድርገን ለምን አንጎበኘውም? ለእናንተም ለምን በአካል አናሳያችሁም ብለን መተናል ቢሮ መተናል ቢሮ ደግሞ በድጋሚ ስለመጣው ድጋሚ ያስረዳናል፣ ምን አዲስ ነገር አለ የሚለውን። በተጨማሪም ደግሞ ሳይቱን ሄደን ያለን ያስረከቡትን ሳይት እንዳጋጣሚ ያስረድሽን ነበረ። እሱን ሳይት ያስረከቡት ምን አይነት ቤት ነው የሚለውን እና አሁን አዲስ ሳይት ያላቸውን ደግሞ ከእሱም ኢንፎርሜሽን እንሰማለን። ባለሁለት ባለሶስት መኝታ ቤት ያልኩሽን ለበለጠ መረጃ ደግሞ እሱን ጠይቅና፣ አንቺም ያለሽን ጥያቄ ያው ይመለስልናል ማለት ነው። ለእናንተም ይሆናል ይሄ ነገር። አሁን ባለሁለት ባለሶስት ሲጠይቁኝ ነበረ። ባለፈው ቪዲዮ ስቱዲዮ አስተዋወቀን፣ ለአጋጣሚ በብዛት ተሸጦ ነበር። ባለሁለትም ባለሶስትም የላችሁ ነበር እና አሁን አዲስ አይተዘው ከሊሴ ከሊስ ገብረ ማርያም አጠገብ ስለነበረ እሱን ያለውን ነገር ለተመልካቾቻችንም የሆን ቤት ስለሆነ በአካል እዚህ መተ ልናፋጥጥላችሁ ነው ማለት ነው። እንኳን ደህና መጣችሁ። ብሩክ አያሌ እባላለሁ የቴምር ፕሮፐርቲስ የሽያጭ ሱፐርቫይዘር ነኝ። ከዚህ በፊትም እናንተ ስትመቱ እኔ ራሴ የተቀበዝኩት የተቀበልኩት ያው ለኦዲንሳችሁም አዲስ ፊት አይደለም፣ እና አሪፍ ጊዜ ነው በአሪፍ ሰዓት ነው የመጣችሁት። ምንድነው ያው ጀስት ስፔሲፊክ የሚታወቀው የሊሴ ሳይት ከሊሴ ትምህርት ቤት ጀርባ መጀመሪያ ላውንች አድርገን ነበር ከአንድ ከሁለት ወር አካባቢ በፊት ሰው ያንን ላውንጅ ስናደረግ፣ ያው ብዙ ሰው መሀል ከተማ ዳውን ታውን መሆኑ አክሰብት አድርጎ የተለያየ ነገር አስቦ ወደዚህ ሳይት ወደ ቢሮ ብዙ ሰው መጥቷል። ብዙ ሽያጮች ነበሩ እዛ ላይ ምንድነው ባለ አንድና ማንም ሰው አፎርድ አድርጎ እንዲገዛ ያለውን ፕሮዳክት ሪሊስ ሲባል ሀብታም ብቻ ሲዩም እንዳያረግ ያን ነገር ብቻ ለማድረግ አነስ ያሉ ካሪዎችን ጨምረን ነበር። እነዚን ካሪዎች ስንጨምር ባለሶስት ደግሞ ጥያቄ በዛብን፣ ሰፋ ሰፋ ያለ ካሪ ደግሞ ጥያቄ በዛብን። እነዚ ኦልሞስት አለቁ። ከሱ አጠገብ ኢኖቬሽን ሚኒስቴር የአስር ሜትር ልዩነት ነው ያለው አሁን በፊት ከነበረው ሳይት ላይ ማለት ነው። እዛ ጋ ያለው ጥሩ የሆነ ፕሮግረስ ላይ ማለት አሁን ነው የተቀበለው ቦታውን እና ስካቬሽን ገብተናል ኦልሬዲ ቁፋሩ እየተደረገ ነው። ምንድነው አንደኛው ነገር ይህንን ነግሬያችሁ ከማለፌ በፊት ያው ቴምር የሊዝ መሬቶችን ነው ብዙ ጊዜ የሚገዛው ከግለሰብ እንዳለ ሆኖ ግን ሞሪሊዝ መሬት ነው ያ ምንድነው፣ ትልቁ አድቫንቴጅ ለከስተመሩ የመጀመሪያ ለሱ ሴክዮርድ የሚሆን ነገር በዛ መሬት ላይ ለሚፈጠረው ማንኛውም ዓይነት ነገር ኃላፊነት የሚወስደው ገቨርንመንት ይሆናል። እን ኔክስት ደግሞ እኛም ደግሞ ያንን ቦታ አጥረን ማስቀመጥ አንችልም። ብሊዝ ሲሆን አክሽን ይፈለጋል፣ ግንባታ ይፈለጋል ማለት ነው እና ሰው በተሰጠን ወዲያው ወደ ቁፋሮ የገባ ነው ዳይሬክትሊ። እዛ ቦታ ላይ ምንም ዓይነት የዴሊቨሪ ማስተጓጎል አይፈለግም ከቦታው አንጻር ማለት ነው። የሱን መንታ የሚመስል ሌላ ጂፕላስ አራት ቢልዲንግ ነው እዛጋ ያወጣ ነው። ከባለ ሁለት ባለ ሶስት ቤቶቻችንም ራሳቸው ራሱ በጣም አሁን ለምሳሌ በጣም ሰፊ እንዲሆን ድረስ ተደርገው ባሉበት ደረጃዎች ናቸው የተገነቡት ምን የወጡት ስቶኮቹ እና ባለሁለት ብለን ከምናስባቸው ቤቶች ውስጥ ሰማንያ ካሬ አለ ዘጠና ሶስት ካሬ አለ ቱ ቤድሩም ብለን ከምናስባቸው ባለ ሶስት ብለን ደግሞ ከምናስባቸው መቶ አርባ ሁለት ካሬዎች ይኖራሉ። መቶ ሰላሳ ሁለት ካሬዎች ይኖራሉ። መቶ ሰላሳ ካሬም ጨምሮ ይኖራል። ደንበኛው በፈለገበት በፉል ፊኒሽድም በሰሚ ፊኒሽድም በፈለገበት እኛ ዚግ ያለውን ሽያጭ እንትን ማለት እንችላለን ማለት ነው። ሌላኛው ደግሞ ምንድነው፣ ቤቶቻችን ቤት ብቻ አይደሉም። እዛ ጋር አሁን ለምሳሌ ትልቁ የኛ ካሬ ብለን በአዲሱ ሳይት ያመጣንበት መቶ አርባ ሁለት ካሬ ነው። መቶ አርባ ሁለት ካሬ ማለት ውስጡን እንደ ኤሪያ እንኳን ብናስበው ቱ የምንለው የኛ በኮዲያዝ ነው ነው ማክሲመም ሊቪንግ ሩሙ ብቻ ሰላሳ ሰባት ካሬ ነው። በጣም ትልቅ ሰላሳ ሰባት ካሬ ነው። እዚህ ቤት ውስጥ የሚገርምናቸው ነገር ሁለት ነገሮችን ጨምረንበታል። ከመጀመሪያው በኦፕን ኪችን እና ክሎዝ ኪችን። ስለዚህ እቺ ቤቶች ውስጥ ምን ማግኘት እንችላለን? አንድ ክሎዝ ኪችን፣ አንድ ኦፕን ኪችን ማግኘት እንችላለን። ከዛ ሜድ ሳውስ አለው። የበፊቶቹ ላይ ሜድ ሳውስ አልነበረው፣ ሜድ ሳውሱን አካተናል። ከዛ ደግሞ ላውንደሪ፣ ላውንደሪንም እንደዚሁ አካተናል እና ቆንጆ የሆኑ ኮሪደሮች አሉት። ጥሩ ቪዩ አላቸው፣ ጥሩ እይታ አላቸው። ፊታቸውን ወደ ኢኖቬሽን ነው ሰው ሳይቶቻችን እንደምትመለከቱት በዚህኛው ስር ወደ ታች ወደሚያዩት ሶስቱ ቤቶች እንደው በካሬ እስከ መቶ ስምንት ሺህ ብር አሴቪው ለቪው ሲባል ሌሎቹ ደግሞ በመቶ አምስት ሺህ ዋናው በነበረበት መጀመሪያም በነበረበት ማለት ነው ያው ትንሽ ባለፈውም በመቶ አምስት ሺህ ስል ስለነበር ደንበኛ ጋር የተለያየ ነገር እንዳይፈጠር እነዚህ የፊት ለፊቶቹ ብቻ ማለት ፊት ለፊት ማለት ሁሉም ፊት ለፊት ናቸው ግን ወደ ኢኖቬሽን ሚኒስቴር ፌስ የሚያደርጉት ወደ መቶ ስምንት ሺህ ናቸው። ጥሩ ቪው ስላላቸው ማለት ነው። እና እዚህ ላይ ሁሉን አሚኒቲ ያሟላ ጋርቤ ሹተር፣ ኤሌቬተሮች፣ ባካፕ ጀነሬተር፣ ፓርኪንግ ቴራሱን ሙሉ ለሙሉ መጠቀም ይችላሉ። በፊት እዛኛው ላይ የነበረውን ነገር አሚኒቲዎች እዚጋ ሁሉ አካተን የመጣ ነው እና ሰው በባለለት መኝታ ዳይሬክትሊ ከ93 ካሬ በ80 ካሬ ይኖሩናል፣ በመቶም ካሬ ይኖረናል። ባለሁለት ቤቶች በባለሶስት ደግሞ 132፣ 142 እነዚህን ካሬዎች ይዘናል። ብዙም የካሬ አማራጮችም አሉንና ሰው ቅድመ ክፍያው እንደዛው ነው፣ ሴቨንቴን ፐርሰንት ነው የሚሆነው። ዲስካውንቷም ያው ትኖራለች፣ የገና ይኖረናል። ሴ ክሪስማስ የገና ይኖረናል። ከዛ ውጭ ግን እዚኛው ቤት ላይም ራሱን የቻለ እንደባለፈው 25 ፐርሰንት ዲስካውንት ይኖረዋል። 30 እና ከዛ በላይ ለሚከፍሉ ሰዎች ማለት ነው ይኖራል። ሌላው እዛኛው አግሪመንት ላይ ነበረው፣ እዚኛው አግሪመንት ላይ አለ። ይሄ ማለት ኢንፍሌሽን ቢጨመር፣ ዋጋ ቢጨመር፣ የተለያዩ ነገሮች ቢጨምሩ እዛው እኛ ጋር ባሉት ስታንዳርዶች ለሁሉ ባይ ዘዌይ ስፔሲፊክ የሆኑ ሳይቶች አሉ። እነዚህ ዋጋ ቢጨምር ምናምን ብለን የምንደራደርባቸው አይደሉም። ቴምር ጋር መታችሁ የትኛውም ሳይት ላይ ሱቁንም ቤቱንም ስትገዙ ዋጋ ብር ለምሳሌ በምትገነቡበት ሰዓት የፕራይስ ለውጥ ሊኖር ይችላል ወይ ሊወደድ ይችላል። ያ ነገር ተጽዕኖ ይፈጥራል። እኛ በራሳችን እንደ ቢዝነስ ፐርሰን እስቲሜት የምንሰራቸው ነገሮች ይኖራሉ። በዚህ አመት እስቲሜት እናደርጋለን ይሄ ቢሆን ይሄ ቢሆን ማለት ነው እና አሁን እኛ ላይ ቀድመን የምናደርጋቸው ነገሮች ዩኒክ የሚያደርገው ነገር አብዛኛው ማቴሪያል ቀድመን ወደ ስቶር ስለምናስገባ ነው። ሰው ያ ወደ ስቶር ከገባ ምንም አይነት ማቴሪያል ቢኖር ቀድመን የያዝ ነው ባካፕ ስላለ በዛ ያንን ነገር እንጠቀማለን። ሌላ የተለየ ምንም እኛም የምንሰራው ትሪክ የለም። ግን ዋጋ ቢጨምር ባይጨምር የሚለው አንደኛ እኛን ኮንፎርት ዞን ውስጥ እንዳይከተል ነው። ከመጨመሩ ብቻ ሳይሆን አለምሳሌ ዝም ብለን በወንድ ብናደርገው በቃ ነገ ይደርሳል ከነገ ወዲያ ይደርሳል። ምንም አይነት አላርት ከሌለ እኛ ኮንፎርት ዞን ውስጥ እንገባለን። ያ ኮንፎርት ዞን እንዳይመጣ ቢያንስ እኛን የሚያስጨንቀን የሚያስደነግጠን። ምክንያቱም ዋጋ ቢጨምር ለአንዱ ሳይት ብቻ አይደለም። ጋርመንት አለን፣ አፍሪካን ሲዲሲ ጋር ፕሮግረስ ያደረገ ቢውልዲንግ አለፎም ነግሬያቸዋለሁ ተክለሃይማኖት ሆስፒታል ጋር አለን። እዛም ሶማሌ ተራ በተለምዶ የሚባለው የም ሳይት አለ፣ አያት ጋር አለ፣ ሊሴ እዚህ ጋር አለ። ሱቆች ደግሞ ፒያሳ አካባቢ አገር ፍቅር ጋር አለ፣ እየሸጥን ያላቸው ማለት ነው። አገር ፍቅር ጋር አለ፣ ኦልሞስት አድዋ ዜሮ ዜሮ ፊትለፊትም አለ። እነዚህ ሳይቶች በሙሉ ይህንን የኢንፍሌሽን እንትን ከበር ያደርጋሉ ማለት ነው እና ሰው በአንዱ ሳይት ብቻ አይደለም እነዚህም ሁሉ አብሮ ስለሚጨምሩብን ያንን አላርት ለመያዝ ነው ወደዚህ የመጣ ነው ማለት ነው እኛ ደግሞ ቪዲዮ ላይ ተናግረን ነበረ አብዛኞቹ ስለ ዋጋም ይጠይቃሉ የቤቱ ዋጋ ምናም ነገር ከየት ነው የሚጀምረው እስከ የት ድረስ ነው የሚለው እና እኛ ተናግረናል ግን ደግሞ እስኪ ከእናንተ ደግሞ በስንት ሰዓት ከእናንተ ብንሰማ አከፋፈሉን ነው በብዛት የሚጠይቁት ሊቸገሩ ይችላሉ አንዳንድ ሰዎች ቶሎ የሚፈጥንባቸው ከሆነ ለምሳሌ ባሰቡት ልክ ሊቀርማቸው ይችላሉ ስቴቱ ለምሳሌ ያን ነገር እንዴት ነው አከፋፈላቸው አሁን አስር ፐርሰንቱ ምን ያህል ዙር ነው የሚከፈለው አሁን አስራ ስምንት ዙር ነው ወይስ ስንት ዙር ነው አጠቃላይ ቤቱ እስኪረከቡ ድረስ ነው በጣም ጥሩ ዋነኛው ፐርፐዙ ምንድን ነው ቴምር መጀመሪያ ባለፈውም ነግሬያቸዋለሁ ዋናው ትረስት የሚባለው ነገር ነው ዴቨሎፕ ማድረግ የምንፈልገው ትረስቱ ዴቨሎፕ ከተደረገ ያሉት ነገሮች ዴቨሎፕ ከተደረጉ ቢዝነሱ ይመጣል ሰው ከዛ አንጻር ካሉት ነገሮች አንፃር እናንተ ከጠየቃች አንጻር ቀድሞ ሊደርስ ይችላል። ቀድሞ ፕሮግረስ ሊያደርግ ይችላል። ዋነኛው ሀሳባችን ቴምር የመጣ ሰው ቴምርን የረገጠ ሰው እንዳይወጣ ብዙ አይነት ትሪትመንቶችን መስጠት ነው። ዋናው ፐርፐስ በየትኛውም አማራጭ በገዝቶም ሳይገዛም ባለው አማራጭ ቴምር የሚለውን ነገር እንዳይሸሽ ነው። ሰው እኛ ጋር ቤቱን በሶስት ዓመት ነው የምናስረክበው። በሶስት ዓመት አስረክበን እኛ ያው ዶላር የሚለውን ነገር ሪስትሪክሽን ስለከተትን ሶስት ዓመት የመጨረሻው ባውንደሪ ነች። እዛ ግን መቅደም እንችላለን፣ ማሳለፍ ነው ማንችለው። ምክንያቱም የመጨረሻው ሶስት ስላለን ማለት ነው። እኛ በሁለት ዓመት ህንፃውን ብንጨርሰው ፔመንት ስኬጁሉ ቀድሞ አለና ፔመንት አምጣ አንለም። የተሰጠው ፔመንት ስኬጁል አለ። በዛ ፔመንት ስኬጁል መሰረት ይከፍላል ማለት ነው። ኮንስትራክሽን ፔመንት ስኬጁል አንፃር ያንን ይመስላል ማለት ነው። ሶ ከዚህ አንጻር ደግሞ ድጋሚ የክፍያ ጊዜዎች ቢመጡ ደግሞ የተለያዩ ነገሮች ቢመጡ እንደ ካምፓኒ የምንረዳቸው ደንበኞቻችን፣ አምጦ አምጦ አይደለም አሁን 18 ዙር ክፍያ ነው ያለው። 18 ዙር ክፍያ ሲኖሩ የመጀመሪያውን ቴን ፐርሰንት ይከፍላሉ። ከዛ አምስት አምስት አራተኛ ክፍያቸው አስር ፐርሰንት እና ሌላው በሙሉ አምስት ፐርሰንት ነው፣ 18ቱም ዙር ማለት ነው። ከዛ መሀል ኢንኬዝ የተለያዩ የሰው ልጅ ሁሌም አክቲቭ አይሆንም። ባለው ፐርፎርማንስ አንጻር ብዙ ነገሮች ሊታጣ ይችላል። ያ ነገር ሲፈጠር ፔመንት ጠይቀን ስንጠይቅ ያ ሰው እጁ ላይ አቬሌብል ካልሆነ ምንሰጣቸው፣ እንደ ካምፓኒ ትሪት የምናደርጋቸው እንደ ደንበኛ ትሪት የምናደርጋቸው ሌላ ኤክስተርናል ጊዜዎች ይመጣሉ ማለት ነው እና በዛ ደረጃ ነው ትሪት የምናደርገው። እና ቀድሞ ቶሎ ደርሷልና ቶሎ ብር አምጡ የለም፣ በተሰጠው ፔመንት ስኬል መሰረት ነው ክፍያ የምንፈጽመው ማለት ነው። ይህ ነገር ግልጽ ነው ብዬ አስባለው። አሁን ለሚገዙ ሰዎች መግዛት ሲያስቡ ዋጋው የሚያሳስባቸው እንዳልኩ፣ ይሄ ነገር እናንተ ፊክስ የምታደርጉት ከሆነ አሁን እንዳልከው በሁለት ዓመት ብጨርሱ ራሱ ሶስት ዓመት እስኪያልቅ አንድ ዓመት ቢያንስ ጊዜ ያላቸው ያ ማለት ቀስ እያሉ መክፈል ይችላሉ መክፈል ይችላሉ በጣም ያን የሚያጨናንቅ አይደለም ብዙ እንትን ስለሌለው እኛ የምንፈልገው ምንድነው ሁሉም ሰው የቴምር ከስተመር እንዲሆን ነው አድቫንቴጁ ሁሉም ነገር ተፈላጊነቱ ማለት በቃ ሪል ስቴት የሚባለውን ነገር እንደነገርኳቸው የመጀመሪያ ጊዜ ስትመጡ ብዙ ሰው ተጫንቋል ያስረክቡኛል አያስረክቡኝም? ጥሎ ይጠፋሉ ወይ ጥሎ አይጠፉም ወይ እንደዚህ አይነት ነገሮች በጣም ጭንቀቶች አሉ ሀገሪቷ ላይ። ቴምር ደግሞ ዩኒክ መሆን እየፈለገ ያለው አሁን በግርግዳ በፎቁ በምናም በተለያየ ነገር አይደለም። ቴምር ዩኒክ መሆን እየፈለገ ያለው በትረስቱ ነው። ትረስቱ ካለ ከእናንተ ጀርባ ያለ ብዙ ስኮፕ ይኖራል። ብሎክ የሚጨርስ ሰው ሊመጣ ይችላል። ከአንድ ሰው ጀርባ ሰው ቢዝነስ ማለት ያንን ሰው ፎከስ አድርጎ ትሪት ማድረግ ለዛ ሰው ጥሩ ሆስፒታሊቲ ስሰጠው ሪልስቴት የሚባለውን አይምሮ ውስጥ ሲመጣ ወይም ጆሮ ውስጥ ሲመጣ የሚያሰበው የምርን ይሆናል ማለት ነው እና የኛ ፎከስ እዛ ላይ ነው። በዛ መንገድ ነው እና ለአከፋፈልም ለተለያዩ ብዙ ሞዲፋይ ያደረግንባቸው ነገሮች አሉ። ቤቶቹም ሎኬሽኑም በጣም ቆንጆ ነው። ማለት አሁን ያን ቦታ ኤክስፔንሲቭ የሚያደረገው የምንገነባበት ማቴሪያል ወይም ደግሞ የምንቀባው ቀለም ወይ የምናስገባለት ኢሊቬተር ወይ የምናስገባለት ስዊሚንግ ፑል ወይ ጂ ምናምን አይደለም። ያም ቦታ ኤክስፔንሲቭ የሚያረገው ምን ያ ኢንፍራስትራክቸር ከቦታ አለው። ከህንፃው ጀርባ ያለው ሸራተንና ፍሬንድሽፕ ፓርክ ነው። ከፊት ለፊት ያለው ኢኖቬሽን ሚኒስቴር ነው። ፍልዋ ከጀርባ አለ። ባንኮቹ ሄድ ኦፊሳቸው እዛ ነው። ቴሌ ሄድ ኦፊሱ እዛ ነው። እነ ሌያና ሆቴል እነ ሞናርክ በጣም ብዙ ነገሮች ከበውታል። ከሴኩሪቲ አንጻር ለቤተ መንግስት ቅርብ የሆነ ነው። በፊት በር በኩል በላይኛው መንገድ ስንሄድ ሶስት ማስገቢያ አለ። መጀመሪያ ላይኛው በሞናርክ ሆቴል በኩል በሊሴ ትምህርት ቤት በአጥሩ በኩል ያስገባል። ከዛ ደግሞ በኢኖቬሽን ሚኒስቴር ጉዳሴ ክኒሊክ ባለበት በሱ በኩል የሚያስገባል እና በጣም ቆንጆ በሆነበት ሁኔታ ነው። እና እነዚህ ነገሮች ደግሞ ጀስት እናንተ ቦታው ላይ ማየታችሁ ከዚህ በፊት የሰራንበትን ምንም አይነት ፕሮሞሽን ሰርተን እንደማናቅ ነግሬያችኋል። ያ የሆነበት ምክንያት ቢያንስ የተረከቡ ሰዎች መጀመሪያ ይኑሩን የሚል አይዲዮሎጂ ስለነበረ ነው። ሰው መጥተው ከዚህ በፊት እንዴት ያስረከባችኋል ስንል ሳምፕል ሃውስ ወይም ደግሞ ሾሩሞች ምናም ከምናሳይ ሪል ላይፍ ያለባቸውን ሰዎች እንድናሳይ ስለፈለግን ነው። ያው ካምፓኒው የመሸጥ ችግር የለበትም የተለያዩ ከስተመሮች አሉት በራሱ መንገድ ማለት ነው እና እነዚህን ስምንት ዓመቶች ውስጥ ማንም አያውቀን። በነዚህ ስምንት ዓመቶች ውስጥ ማንም ሳያውቀን በድብቅ ነው ስንሰራ የነበረው፣ በድብቅ ነው ቤት ስናስረክብ የነበረው። አሁን ግን በማንኛውም ሁኔታ እንዴት ነው የምታስረከቡት መብራት፣ ውሃ፣ የተለያዩ ነገሮች ለሚለን ሰው አሁን ፕሮቶታይፕ ሳይሆን ሪል የሆነ ላይፍ እናሳያለን ማለት ነው። እናንተም ይሄንን ሄዳችሁ ማየት ትችላላችሁ። በጣም ደስ ይላል። አሁን እኔ ምን አሰብኩ ያው ከእናንተ በጣም የወደድኩላችሁ ነገር አብዛኛውን ጊዜ ስሰማ ያው ወይ ቤቱን ለመጨረስ ወይ እነሱ የሚጠቀሙት ማቴሪያል ወይ ቦታው ሎኬሽኑ ይለያል ነው የነሱ። ግን ያው የእናንተ ሞር ከስተመርን ትረስት ቢልድ ለማድረግና አሁን ያለውን ኢሹ ሶልቭ ለማድረግ ነው ጥረታችሁ እና ከዚህ አንፃር ከኔ እናንተም አልፈን እንግዲህ ወደ ወለብ ልጆች ናሻገረኝ ነገር ደስ ይለኛል። እድሜ ሰቱ ብናየው የቴምር ሪልስቴት መጨረሻ ያው እንግዲህ ቤተሰቦቻችንም ተረክበው ቤት ገብተው ማየት እኛም ደስ ይለናል። ለምን በእኛ በኩል ሰው ሲመጣ እኛን ትረስት አድርጎም ሲመጣ እናንተንም ያው ትረስት አድርጎ በመሃል ምንም ነገር እንዳይፈጠር ለእኛም ለእናንተም ያንን ነው የምንፈልገው። እና ያው ያመንበትን ይዘን የምንመጣው ቴምር ኢስቴትም እንደማያሳፍረን ተስፋ እናደርጋለን። ደግሞ ቴምር በጣም የምወደው በዚ አጋጣሚ እንደማያሳፍረኝ ተስፋ ቴምር ይመጣል፣ ችግር የለም። የእኛ ቴምራችንም ኦሪጂናል ቴምር ነው፣ ከሳውዲ ነው የምናስመጣው። እና ባይ ዘ ወይ ቴምር የተባለበት ምክንያት ምንድን ነው? ብዙ ሰው ከሌላ ኮንሰብት ጋር ሊያያይዘው ይችላል። እና እኛ ቴምር ያለበት ምክንያት እንደው አብዛኛው ጊዜ ተጠቃሚው በእስልምና እምነት ያሉ ሰዎች ናቸው። ጾማቸውን ከጾሙ በኋላ ይህንን ቴምር ይበሉታል። ሲበሉት ዋናው ፐርፖዙ ምንድነው? ጉልኮሱን ኮንትሮል ማድረግ ነው። የወረደውን ከፍ የከፍ ያለውን ዝቅ ባላንስ ማድረግ ነው። ስለዚህ ቴምር ያለበት ምክንያት እኛ የመጀመሪያው ፕሮዳክታችን እኩል የሆነ ነው። ማንም ሰው ሳይደናግጥ አፎርድ አድርጎ የሚገዛው ነገር ነው። ሪሊስ የታሁን ብዙ ሰው ለሀብታም ብቻ የሚሆን ላይሁን፣ መሀል ከተማ ላይ በዚህ ዋጋ እየሸጠን አንጨምርም። ዶላር ቢጨምር ምንም ኢንፍሌሽን ቢሆን እሱን አልፈን ደግሞ ድጋሚ ሰላሳና ከዛ በላይ ደግሞ ለሚከፍለን ሰው ደግሞ የተለያየ ዲስካውንት እያደረግን ነው። እና ሰው የመጀመሪያው እስቴጅ የእኛ ጉዳትም ቢሆን ከጀርባ የሚመጣው ጥሩ ነገር ግን ሰክሰስ ያንን ነው እኛ እያሰብን ያለ ነው። እና የመጀመሪያው እንትናችን ጉዳትም ቢሆን ለእኛን አያስደነግጠን ሰው ለዛ ነው ቴምር ያለ ነው። እና ማንም ሰው ከእኛ ጋር ፎርድ አድርገው እንዲገዛ ነው አይ ደስ ይላል። እኔ ደግሞ በአሁኑ ሰዓት የተረጎምኩ ትርጉም ብትጠይቀኝ ማለት ነው፣ አሁን ያሉ ብዙ ችግሮች አሉ እንዳልከው ይጠፋሉ ምናምን ቤትንትን ብለው ብዙ ትረስት ይሻል እና የዛን ሰዓት ደግሞ እኛም በለዳችን ዝቅ ይላል። ያንን ስንሰማ ቴምርንስት በልሎ በለዳችን ላይ ብሎ አሪፍ ይሆናል ማለት ነው እንደዛ ጋር ተረጉሞ እና ለማንኛውም ኢንፎርሜሽኑ በጣም ተመችቶኛል። እንደነገርኩ እኔም አሁን ሀሳብ ውስጥ እየገባሁበት ነው። ምናልባት ለልጆቻችን ይሄንን ነገር እንዴት ነው ግን ከልጅ አንጻር ጋር ለልጅ መግዛት ትችላለህ? ይቻላል መብት ነው። ከስንት ዓመት ነው ገደቡ? ምንም ገደብ የለውም። ኢትዮጵያ ብቻ ይሆን? ኢትዮጵያ ከሆነ ምንም ገደብ የለውም። ልሜት የለውም። እንደውም ሱቆችም ወደ አገር ፍቅር አካባቢ ስለለቀቅን እንዲሁም እነሱ ሱቅ ነው ለነሱ ጥሩ የሚሆነው በአንድ ዓመት ተኩል የሚደርሱ ናቸው ጥሩ ሎኬሽን ነው መንግስት ፒያሳን ትልቅ ዳውንታውን ነው ማድረግ እየፈለገ ያለውእና ላይክ ሰከንድ ዱባይ የሚባለውን ነገር ነው እዛ ጋር መፍጠር እየፈለገ ያለው እና ጂ ፕላስ ፋይቭ ቢልዲንጎች አምባሳደር ግራንድ ሞልን ታውቁታላችሁ ቤተመንግስት ፊት ለፊት ያለውን እንደሱ አይነት ሞሎች ፒያሳ ላይ እስከሀገር ፍቅር ድረስ ነው እያሰበ ያለው ስሬዲዮ ላይ እንዳለው ማለት ስለዚህ ከግራውንድ ጀምሮ እስከ አምስተኛ ፍሎር ድረስ ሾፖች አሉ ከአሁን ይሄ የአገር ፍቅሩ ታይተልና አደዋ ጋር ዜሮ ዜሮ ጋር ያለው ደግሞ ትልቁ አድቫንቴጁ ምንድን ነው? የፒያሳ ወይም ደግሞ የአራት ኪሎ ትልቁ ተርሚናል እዛ ሱቅ ፊት ለፊት ነው የሚሰራ። ትልቅ አድቫንቴጅ አለው፣ ሰው ሮቴሽን ይበዛበታል። የባስ ተርሚናል እና የታክስ ተርሚናሎች ከእኛ ሱቅ ፊት ለፊት ነው የሚሰሩት ማለት ነው። እና ሰው በጣም ኮምፎርተብል እና እዛ ጋር መያስ ያስ ተችላላችሁ እና እንደሰማሁት ከሆነ በአስረዳትም ነበር እና ትንሹ ሀያ ካሪ ነው። ስንት ነው? ከሶስት ነጥብ ዘጠኝ ቅድመ ክፍያው ዘጠኝ መቶ ሺህ ብር ማለት ነው። ጥሩ የሆነ ነው ሞል ስታንዳርድ ናቸው። አንድ ደንበኛ ገብቶ የበረንዳ ምንም ግብይት የለውም በጀርባ ሰርኩሌት አይ ሚን በውስጥ ሰርኩሌት አድርጎ ተገባይቶ ነው የሚያወጥ የበረንዳ ግብይት ምንም የለም። ሰው ሞል ስታንዳርድ ስለሆነ እዛ ሾፕ ጋር መጥተው ሰው ቢገዛ ኤኒሳይድ ለሱ አመቺ ነው ለመሸጥም ለመለወጥም ማለት ነው። ባይ ዘ ወይ እዛ አካባቢ በተለምዶ ሳይፈርስ በፊት የቁልፍ ዋጋ የሚባል ነበር። ፒያሳ አካባቢ ወርቅ ቤቶች ምናምን ሲገዙ አንድ ቁልፍ ስትገዛ ዘጠኝ ሚሊዮን ምናምን ምናምን የቁልፍ ዋጋ። አሁን ከቁልፍ ዋጋ ባነሰ ዋጋ ነው ሱቅ እየሸጥን ያለ ነው። ትልቁ ማክሲመም ሊሆን የሚችለው ወደ ውጭ ያለው ሳይዳችን ነው። እሱ አስር ሚሊዮን ነው የሚሆነው። ቅድመ ክፍያው አራት ሚሊዮን ነው። አሁን ኮንስትራክሽን ፕሮግረስ ይከፍላል። ዝቅተኛው ደግሞ ሶስት ነጥብ ዘጠኝ ነው። ስለዚህ የቁልፍ ዋጋ ነው ሱቅ ግዙበት እያለን ያለ ነው። ስለዚህ በጣም ማንም ሰው አፎርድ የሚያደርገው ነው። በጣም ብዙ ሱቆችም እየተሸጡ ነው፣ አሁን ባለበት ሁኔታ ማለት ነው። እንግዲህ ተመልካቾቻችን እንደሰማችሁት ነው። ያው እናንተ በገዙ ብዬ እመክራለሁ። ለምን ፒያሳ ሎኬሽኑ የታወቀ ነው፣ ለሁሉም መናገር አይጠበቅ ብለው ሁሉም ያውቀዋል ሎኬሽኑ እና ሱቁም ደግሞ እንደተባለው አሁን ይሄ የኮሪደር ልማት ሲያልቅ፣ አሁን ፎቆቹ ሲያልቁ በብዛት በቃ ቦታው እያማረ ነው እና ይሄን እድል ተጠቀሙ ትላለው። ቀጣዩ መርካቱ እንግዲህ ያው ፒያሳ ነው እና እንዳያመልጣችሁ

አዎ የኛው ከ6 እና 7 ካስረከብናቸው ሳይቶች መካከል ለቡ ሳይት ላይ የሚገኘው ለቡ መብራት አጫሉ መንገድ ላይ የሚገኘው ሳይታችን ነው። እንዳለ ነዋሪ ገብተዋል። እንዳለ ስለገባ ውስጥ ገብተን መቅረጹ ትንሽ ስላልፈቀዱልን ነው እንግዲህ። ለዛሬ በጣም ብዙ ጊዜ ተመላልሰን ስለሰራንባቸው ዛሬ አልሆነም። እስኪ የሚታየው ነገር ግን በአካል ምን ይመስላል የሚለውን ነገር እሷ እንድታየውልኝ ስለፈለግኩኝ ነው። ፓርኪንግም፣ አዎ ፓርኪንግም አለው እንደምታየው፣ ጀኔሬተሩንም ያወራነው ነገሮች በጠቅላላ መሬት ላይ ሞልዶ የምታዩት ነገር ነው ብዬ ይሄን ስለዚህ ፕሮሰስ ሰው ሲረከብ በቃ በእንደዚህ አይነት ነው የሚረከበው ማለት ነው። ጄኔሬተሩም እንደምን ለራሱ ለብቻ ነው። ትራንስፎርመርም ይሄ ለብቻ ነው። ለሙሉ ለእነዚህኞቹ ብቻ ማለት ነው። እዋም ለብቻ አላቸው ስለሆነ ሁሉንም ፋሲሊቲዎች አሟልተን ነው እንግዲህ ደንበኞቻችን እየጠበቅን የምንገኘው። ማለት ምንም ጥያቄ የለው። በሚገባ የለም ው ቁጭ ብሎላቸው ቁጭ ብሎ እየጠበቃቸው ነው። ዋም እንደዛው ነው ያለው ያለው ነገር ይህን ይመስላል። እንግዲው ኢንቴሪየሩ ምን ይመስላል የሚለው ነገር ወሰድ እንድታደረጉልና ለደንበኞቻችሁም ታማኝነታችን ነገር በተጨባጭ ሲታይ ደስ ይላል። ምንም ጥያቄ የለውም። እሱን በማለት ነው ዋናው ደንበኛ የሚፈልገው እሱን ስለሆነ የጊዜ ጉዳይ የጊዜ ታስረክበው ውሃ፣ መብራት እውነት ነው። እና ያው ፓርኪንግ በቃ የመሳሰሉት ነገሮች መሰረታዊ ነገሮች ስለተሟሉ ቴምር ስቴት እንግዲህ ያው ተመራጭ ነው። ምንም ጥያቄ የለውም። አምናም። አመሰግናለሁ። እሺ፣ እሺ።